ሰላም ሰላም ቤተሰቦች እንዴት ናችሁ? ሰላማችሁ በያላችሁበት ይብዛልኝ። ይህ የኤንማር ኢትዮጵያ የኦንላይን ትምህርት መስጫ ማዕከል ነው። በዚህ ቻናል የምሰጣቸው ትምህርት አይነቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ትምህርቶች ከዝቅተኛ እስከ ከፍተኛ ድረስ እያስተማርን እንገኛለን። በውስጥ መስመር ገብታችሁ መማር ለምትፈልጉ ኢሞ፣ ዋትስአፕ፣ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጥላችኋለሁ ገብታችሁ መማር ትችላላችሁ። ዛሬ ይጀላችሁ የመጣሁት ግን የአማርኛ የፊደል ጥናትና ቃላት ምስረታ ነው። የአማርኛ የፊደል ጥናትና ቃላት ምስረታን አጣምሮ የያዘ ቪዲዮ ነው። ቪዲዮውን ከጀማሪ እስከ ፍጻሜ በደብ ተከታተሉት። ቃላት ምስረታ አቃተን፣ ፊደሎችን አጋጥሞ ማንበብ አቃተን ለምትሉ ሰዎች ሁነኛ መፍትሄ ነው። ስለዚህ ቪዲዮውን ከጅማሬ እስከ ፍጻሜ እያንዳንዷን ቃላት እንዴት እንደምትነበብ በእያንዳንዱዷ ቃላት ውስጥ ወይም በእያንዳንዱዷ ፊደል ውስጥ ሶስት ሶስት ቃላት ተመሰርቶላቸዋል። ስለዚህ እናንተ በጽሞና መካተል ብቻ ይጠበቅባቸዋል። ማን ነው ኦኬ እስኪ ወደ ትምህርቱ እንግባ። አማርኛ ቃላት ምስረታ አማርኛ ቃላት ምስረታ። በዚህ እንግዲህ እንድስታዋቸው ወደዚህ ወደ ታች መሙ ሚ ይላል መሙሚማ እያለ እስከ ሞ ድረስ ተቀምጠዋል። ወደዚህ ወደ ጎን ወደዚህ ወደ ጎን ጎን ስንቆጥር ደግሞ በዚች መ ብለን በምንጠራት በዝች ፊደል በዚች ፊደል ማለት ነው ሶስት ቃል ምን አድርጌ ምን መጀመሪያ ላይ በማድረግ ሶስት ቃላትን መስርች የጀላችሁ መጥቻለሁ። በጽሙዋ ተከታተሉኝ። ኦኬ፣ እዚህ ላይ እንግዲህ መ መ ብለን ምን ልንችላለን? መሪ መሪ መ ብለን ምን እንዳለን መሪ መሪ መሪ መሪ። መ ምን ልንን ይችላል አሁንም፣ መጣ መጣ። የመቤት አንደኛ ፊደል ከዛ ጣን ስጨምርበት ከመላይ ጣን ስንጨምር መጣ ይላል። መጣ ከዛ ዚህ ጋዝ መላይ ሁለት ልጨምር ሬን እና ትን፣ አምስተኛ ፊደል የረቤት አምስተኛ እና ትን ስጨምርበት መሬት መሬት ትላለች። ልክ እንደዚህ አድርጋችሁ ማንበብ መቻል አለባችሁ። ከመቀጥላ ሙ ነች። ሙ እንላታለን። ይቺ ሙ ብለን ምንጠራት፣ የአማርኛ ፊደላችን ሙን መነሻ ላድርጌ ደግሞ ቃል ስመሰርት፣ ተመልከቱ፣ ልብ አድርጉ። ው ሙ ሉ ማንን ብቻ ጨምርኩባት? ከሙ ላይ ሉን ስጨምር፣ የለቤትን ሁለተኛ ፊደል ስጨምር፣ ሙሉ የሚል ትርጉም ያለው ቃል ሰጠ ማለት ነው። ከዛ አሁን ሙን እንዳል ቋሚ አድርጊያታለሁ። ቋሚ ናቸው እዚህ ጋር ሴን ጨመርኩ። የሰውን አምስኛ አምስተኛ ፊት ስጨምር ምን ሙሴ ሙሴ። ከዚህ ጋር ደግሞ ያን የጨመርኩበት ሙ እንዳለው ቋሚ ነው። ከሌሎች ጋር እዚህ ጋር እንዳሳያቸው አለ። ከዚያ ያን ስጨምር ሙያ የሚል ቃል ሰጠኝ። ሙያ የሚል ቃል ሰጠኝ ማለት ነው። በጣም ጥሩ። ከዛ ልክ እንዲያደርጋችሁ ማንበብ መቻል አለባችሁ። እስኪ ወደሚቀጥለው አሁንም ምንድን ተመልከቱ። ከሙቀት ማግኘት የአማርኛ ፊደላችን ሚ ነው። የምንለ የመቤትም ሚ እንላለን። ሚ ሚ ማለት በቅርጽ ልጃ ይችነች እንግዲህ በይችን ፊደል ደግሞ መነሻ በማድረግ እንደምታዋቸው እዚህ ጋ ሚ ይላል እዚህ ጋ ሚ ይላል እዚህ ጋ ሚ ይላል። ስለዚህ መነሻ ላይ በማድረግ ቃላት መሰርትባታለን። መነሻ ሚን መነሻ ላይ አድርጌ ቃል ስመሰረት ተመልከቱ። ሚ አደረግኩኝ ከዚያ ስንጨመ ከዚያ ትንጨመ ሁለት ፊደል ስናትር ሚስት ሚስት ይላል ስናትን ስጨምሩበት ከሚ ላይ ስናትን ስጨምሩ ሚስት ባለ ሶስት ሆይ ቃል ሆነ ማለት ነው። ከዚህ ጋር ደግሞ ዲንና ያን ጨመርኩ። የደቤትና ሶስተኛ ፊደልና የየቤት አራተኛ ፊደል ሚዲያ፣ ሚዲያ፣ ሚዲያ የሚል ቃልን ሰጠ ማለት ነው። በጣም ጥሩ። ከዚያስ ሚዲያ ካልኩ በኋላስ ከዚህ ጋር ደግሞ አሁንም ሚን ከሚ ላይ ዛንና፣ ሚዛን፣ ሚዛን፣ ሚዛን ይላ ማለት ስለዚህ ሚ፣ ሚስት፣ ሚ፣ ሚዲያ ሚዛን ብላችሁ ይችን ፊደል ለማስታወስ ይህመት መጠቀም። ሚ የሚለው እንኳን ቢጠፋችሁ ወይም ሚስት የሚለውን ታስታውሳላችሁ ወይም ሚዲያ የሚለውን ወይም ሚዛ የሚለውን ታስታውሳላችሁ። ስለዚህ ከእነዚህ ሶስቱ አንዱ ቃ ስታስታውስ ይችን ፊደል አገኛችሁ ማለት ነው። ሚዛ ስትሉ ሚ ብላችሁ የምትጀምሩት ሚዲያ ስትሉ ይችን ሚስት ትሉ ይችን መጀነሻ አድርጋችሁ የምትጀምሩትና ስለዚህ ልክ እንዲያደረጋችሁ ማንበብ መቻል አለባችሁ። በጣም ጥሩ ከሚቀጥሎ ማ ነው የሚባለው። ማ ማ ብለን የምንጠራው የአማርኛ ፊደላችን ይሄ ነው፣ ቅርጹ ማለት ነው። ስለዚህ ይሄን ማ ብለን የምንጠራው ፊደል ይሄን ማ ብለን የምንጠራው ፊደል መነሻ በማድረግ ደግሞ ሶስት ቃል እንሰርታለን። ይሄው ተመልከቷቸው። እዚህ ጋር ማነች፣ እዚህ ጋር ማነች፣ እዚህ ጋር ማነች። ከነዚህ ላይ አንድ አንድ ፊደል ጨመርኩባቸው እኔ። ሁለት ፊደልና አንድ ፊደል ጨመርኩ። ይሄው ሚ ማ የት የተቤት ስድስተኛና የአንደኛ ፊደል ማየት ማየት ከማ ላይ ማን ጨምር፣ ርን የረሚ ስድስተኛ ፊደል ማር፣ ማር። አሁን ማ ላይ ማንን ጨምርኩ? ታ ያተ ቤት አራተኛ ፊደል ማርታ፣ ማታ። ከማ ላይ ታስጨምር ማን ይላል? ማታ፣ ማታ። እንዲያርጋችሁ ማንበብ ኦኬ። ከም ኦኬ፣ እስኪ አሁን ወደ የሚቀጥለውን ድ ከማ ቀጥለ የምናገኛት ሜ ነች። ሜ ማለት ቅርጿ ይች ነች። እንደምታዩት እዚህ ጋር ሜ ማለት ይች ነች። በቅርጽ ደረጃ ይህን የምትመስለው ይቺ ሜን ደግሞ አሁንም መነሻ ላይ አድርጓት ቋሚ ነች። በኋላ እያት እዚህ ጋር አለች፣ እዚህ ጋር አለች፣ እዚህ ጋር አለች። ስለዚህ ይቺን ቋሚ አድርጌ ሜን መጀመሪያ ላይ ቋሚ ያደረግኳትና ቃል መሰረት ነው። ኦኬ ማል ነው። ላን አመጠው ይሄ ለምቤት አራተኛ አመጥቼ እዚህ ጋር ደረፍ ጨመርኩኝ። ከዛ የተምቤት ስድስተኛ ሜላት ሜላት የሚል ስም አገኘው ማለት ነው። ሜላት ሜላት

ፊደላችን ም ነው። ም ም ስለዚህ፣ ምንም ደግሞ መነሻ አድርገን ስንመሰርት ቃላቶችን እንመሰርትበታለን። ው እዚህ ጋ መነሻ ም ነው። ከዚህ ጋ ም ነው መነሻ። እዚህ ጋ ም ነው ግን፣ እነ ማን ማን ጨምርኩ የሚለው ላሳያችሁ። ከዚያ ምን ቋሚ ያደረግኩና ክ የከቤት ስድስተኛ፣ ከዚያ ር የረቤት ስድስተኛ ነው እንደነገርኳችሁ። ምክር ምክር። ከዚያ ም አለ እዚህ ላይ፣ ከዚያ ን አለ፣ ከዚያ ጭ ምንጭ ያው ምንጭ። ን የነቤት ስድስተኛ ነች። ጭ ደግሞ የጨቤት ስድስተኛ ምንጭ። ከዚያስ ምሳሌ ሳይ የሰቤት ስድስት አራተኛ ነች፣ አራተኛ ፊደል ናት። ሌ ደግሞ የለቤት አምስተኛ ፊደል። ስለዚህ ምሳሌ ብላችሁ ማንበብ። አሁንም ወደሚቀጥለው እስኪንድ ኦኬ። የመጨረሻ ፊደላችን ሞ ነው። ሞ ማለት ይሄ ነው። እንግዲህ በቅርጽ ደረጃ እንደምታዩት ሞ ተባላል። ሞን መነሻ አድርገን ቃል ስንመሰርት ይሄው እዚ ሞ ከዚ ሞ እዚ ጋር ሞ ስለዚህ ከዚ ጋር ገና ስንወሰር የገብ ገና አንደኛ ፊደል እና ስ የሰ ቤት ስድስተኛ ፊደል ሞ ገስ ሞ ገስ የሚል ቃል ሳገኘው። ከዛ ሞ ከዛ ትንስ ጨምርበት ሞት ሞት። ከዚ ጋር ደግሞ ሞ እንዳር ቋሚ ያለ ከዚያ ዲ ያለ ከዚያ ለ ዲ ማት የደ ቤት አምስተኛ ነው። ለ ደግሞ የለ ቤት ስድስተኛ ነው። ሞዴል ሞዴል። ስለዚህ ልክ እንዲያደርጋችሁ ማንበብ መቻል አለባችሁ። ሞ ሞገዝ፣ ሞ ሞት፣ ሞ ሞዴል ብላችሁ በደንብ ማንበብ መቻል አለባችሁ። እንደዚህ አድርጋችሁ አንብባችሁ ያልገባችሁ ነገር ካለ ኮሜንት ሳጥን ላይ አስቀምጡልኝ። ቪዲዮ ከተመቻችሁና ሌሎችን የሚያሰምራ ብላችሁ ካስባችሁ ላይክ፣ ሼር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።